ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥ እና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ እቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። አድማኝ ተመልካቾቻችን ቅድሚያ ከሀገር ውስጥ የምንመለከተው ጉዳይ የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያን ይሆናል። እንደ አውሮፓያን አቆጣጠር በ2026 በካናዳ አሜሪካና ሜክሲኮ ጣምራ አዘጋጅነት የሚደረገው 24ኛው የፊፋ የዓለም ዋንጫ ውድድር እንግዲህ የአፍሪካ ዞን ማጣሪያ እየተገባደደ ይገኛል። የኢትዮጵያ ብሔራዊ ቡድንም በምድብ አንድ ከአምስት ሀገራት ጋር ተደልድሎ ጨዋታውን ሲያደርግ ቆይቷል። የምድብ የመጨረሻ ዘጠነኛና አስረኛ ጨዋታውን በያዝነው ሳምንት ከጊኒ ቢሳውና ከቡርኪና ፋሶ ብሔራዊ ቡድኖች ጋር ያደርጋል። ከጊኒ ቢሳው ጋር ሩዋንዳ ላይ መስከረም ሃያ ስምንት ጨዋታውን ያደርጋል። ቀጣይ ጨዋታውን ጥቅምት ሁለት ኡጋዶጉ ላይ ከቡርኪና ፋሶ ጋር የሚያደርግ ይሆናል። ለዚህም የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ለተጫዋቾች ባደረጉት ጥሪ መሰረት ብሔራዊ ቡድኑ ላለፉት ሁለት ሳምንት ገደማ ልምምዱን ሲያደርግ ቆይቷል ማለት ነው። ትናንትና የሚያገር ቤት የመጨረሻ ልምምዱን አድርጓል። ዛሬ ወደ ጊኒ ወደ ጊኒ ቢሳው ጨዋታ ወደሚደረግበት የሁለቱ ሀገራት ጨዋታ ወደሚደረግበት ሩዋንዳ ያቀናል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤትና የኢትዮጵያ ብሔራዊ ቡድን ዋና ሰልጣኝ መሳይ ተፈሪ በብሔራዊ ቡድኑ አጠቃላይ የነዚህ የማጣሪያ ጨዋታዎች ዝግጅት አስመልክቶ ለመገናኛ ብዙኃን ዛሬ መግለጫ ሰጥቷል ማለት ከዚህ መግለጫ በኋላ ከቀትር በኋላ ብሔራዊ ቡድኑ ወደ ሩዋንዳ እንደሚያመራ ፌዴሬሽኑ ያደረሰ መረጃ ያመለክታል ማለት ነው። ብሔራዊ ቡድኑ ቤሳ ስለት የዓለም ዋንጫ የሚያልፍበት ድልም አድማጅ ተመልካቾቻችን በተለይ በሰባተኛና በስምንተኛ ጨዋታው በግብጽና በሴራሊዮን መሸነፉን ተከትሎ ያለውን እድል አልተጠቀምበትም ማለት ነው። እንግዲህ እነዚህ የመርሃ ግብር ማሟያ የሆኑ ጨዋታዎች ላይ እንግዲህ ብሔራዊ ቡድኑ የሚያደርገውን ውጤት ተከታትለን በቀጣይ ፕሮግራሞቻችን ላይ ይዘን የምንቀርብ ይሆናል። ማለት የተወሰኑ ተጫዋቾች ጉዳት የደረሰባቸውም ተጫዋቾች ተተክተው እንግዲህ የመጨረሻው ስብስብ ዛሬ ወደ ሩዋንዳ እንደሚያመራ ይጠበቃል። ማለት ሌላኛው ከብሔራዊ ቡድን መረጃ ሳንወጣ ምናገ የኢትዮጵያ ሴቶች ብሔራዊ ቡድን ኢትዮጵያ ሴቶች ብሔራዊ ቡድንም እንደ አውሮፓያን አቋጠር በ2016 በሞሮኮ አስተናጋጅነት በሚደረገው አስራ ስድስተኛ ሴቶች የአፍሪካ ዋንጫ ላይ ለመሳተፍ እንግዲህ ወሳኝ የማጣሪያ ጨዋታውን ከታንዛኒያ ጋር በያዝነው ጥቅምት ወር ላይ ያደርጋል ማለት ነው። እነዚህ ሁለት ጨዋታዎች እንግዲህ ብሔራዊ ቡድኑ ካሸነፈ በደርሶ መልስ ለአፍሪካ ዋንጫ ማለፉን ያረጋግጣል ማለት ነው። ለዚህ ጨዋታ ዝግጅት እንግዲህ የኢትዮጵያ ብሔራዊ ቡድን ሴቶች ብሔራዊ ቡድን ዋና አሰልጣኝ ዮሴፍ ገብሮ ለሰላሳን ተጫዋቾች ጥሪ አድርገው ነበረ ከዛ ውስጥ ሴናፋቁማ ለሙከራ ወደ አሜሪካ በማቅናቷ ና እምቡሽ ዳንኤል ከንግድ ባንክ በጉዳት ምክንያት ስብስቡ አይገኙ የቀሩት አዘጠኝ ተጫዋቾች የመምረጥ እያደረጉ ይገኛል ማለት ነው። በቀጣይ እንግዲህ እነዚህ ተጫዋቾች የመጨረሻ ዙር የሚሄዱ ተጫዋቾች ይፋ ከሆኑ በኋላ እንግዲህ ብሔራዊ ቡድኑ ጨዋታውን የሚያደርግ ይሆናል ማለት ነው። ትላንትና እንግዲህ የወዳጅነት ጨዋታ አድርጎ ነበረ፣ በአበበ ቢቂላ ስታዲየም ብሔራዊ ቡድኑ እንግዲህ አቋም ያፈተሻ ጨዋታ አድርጎ ነበር። በዚህም ጨዋታ እንግዲህ ከኮልፌ ተስፋ አካዳሚ ወንዶች ቡድን ጋር የድምር ጨዋታ አካሄዱ አምስት ለዜሮ አሸንፏል። ዳግማየት ሶሎሞን ሁለት ግቦችን ስታስቆጥር፣ ቤቴሌም ታምሩ፣ ምርቃት ፈለቀና ንግስት በቀለ ቀሪዎቹን ግቦች ከመረብ ላይ አሳርፈዋል ማለት ነው። እንግዲህ ብሔራዊ ቡድኑ ካቻ የአፍሪካ ሀገራት ጋር የማጣሪያ ጨዋታ ቢያገኙም እንግዲህ ከአገር ውስጥ ከሚገኙ ቡድኖች ጋር ጨዋታውን እያደረገ ይገኛል። በጣም ወሳኝ የሚባል ጨዋታ ነው እንግዲህ ሁለቱም ሀገራት በምስራቅ አፍሪካ ሴቶች እግር ኳስ በጣም ጠንካራ የሚባል ብቃት እያሳዩ የሚገኙ ሴት ብሔራዊ ቡድኖች ናቸው ማለት ነው። እንግዲህ እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ወሳኝ ነው ማለት ነው። ኢትዮጵያ ብሔራዊ ቡድን ከወዲሁ መልካም እድል እንዲገጥመው እንመኛለን። ሌላው ከብሔራዊ ቡድን ዜናዎች ወጣ ስንል የምናገኝ ኢትዮጵያ ከአስራ ሰባት ዓመት በታች ሻምፒዮና ነበር። ይህ ውድድር እንግዲህ ላለፉት ሳምንታት በአዲስ አበባ ሲካሄድ ቆይቶ በሳምንቱ መጨረሻ ፍጻሜውን አግኝተዋል ማለት ነው። በዚሁ መሰረት የኢትዮጵያ ንግድ ባንክ የውድድሩ አሸናፊ ሆኗል ማለት ነው። ይሄ ውድድር እንግዲህ አሳለፍኑ ሳምንታት ሲካሄድ የቆየ ውድድር ነው። በዚሁ መሰረት በፍጻሜው ጨዋታ ኢትዮጵያ ንግድ ባንክ ወላይታ ድቻን አሸንፎ የዋንጫው ባለቤት ሆኗል። ዋንጫና የወርቅ ሜዳሊያ ተሸላሚ ሆኗል። ወላይታ ድቻ የብር ሜዳሊያ ሲያገኝ፣ ቅዱስ ጊዮርጊስ የናስ ሜዳሊያ ተሸላሚ ሆኗል ማለት ነው። በዚሁ መሰረት የኮከብ ተጫዋቾች የተለያዩ ሽልማቶች ተከናውኗል። በመዝጊያ መርሃ ግብሩ ላይ ኮከብ ተጫዋች ቸርነት ኦፊሳ ከወላይታ ድቻ፣ ኮከብ ግብ ጠባቂ ሙሉ አለም ዱባለ ከዋሳቢ፣ ከፍተኛ ግብ አስቆጣሪ ሁዘይፋ ሻፊ ከኢትዮጵያ ንግድ ባንክ፣ ኮከብ አሰልጣኝ ተስፋ አድማሱ ከኢትዮጵያ ንግድ ባንክ ሆኗል። የስፖርት የጨዋነት ዋንጫ አሸናፊ ቅዱስ ጊዮርጊስ ሆኗል ማለት ነው ይሄ ውድድር እንግዲህ በጣም ጠንካራ ውድድር ሲደረግ ቆይቶ እንግዲህ በአዋሳ ከተማ ሲዳማ ክልል እግር ኳስ ፌዴሬሽን አዘጋጅነት ሲደረግ ቆይቷል ማለት ነው። ይሄ ውድድር ታዳጊ እግር ኳስ ተጫዋቾችን ለማፍራትና ዋና ብሔራዊ ቡድንን ለመመገብ ያለው ፋይዳ ወሳኝ ነው። ተጠናክሮ መቀጠል አለበት ማለት ነው። ሌላኛው መረጃ የኢትዮጵያ እግር ኳስ ፌዴሬሽን ከአፍሪካ እግር ኳስ ኮንፌዴሬሽን በአንበር ጋር ካፍ ጋር በመተባበር በካፍ ልቀት ማዕከል ለአምስት ቀናት ተከታታይ ቀናት ሲሰጥ የነበረው የካፍ ቢ ላይሰንስ የማነቃቂያ ስልጠና ሪፍሬሽመንት ስልጠና ተጠናቋል። እሱም ባሳለፍነው ሳምንት ነው የተጠናቀቀው። በቀጣይ ሁለተኛው የምድብ ስልጠና የሚሰጥበት ጊዜ በቀጣይ እንደሚገለጽ የፌዴሬሽኑ ቴክኒካል ዳይሬክቶሬት ያወጣው መረጃ ያመለከተ ነው። ሌላኛው የምንመለከተው የአትሌቲክሱ ጉዳይ ነው። እንግዲህ አትሌቲክሱ ላይ ባሳለፍነው ሳምንት በወቅታዊ በአትሌቲክሱ የኢትዮጵያ ሁኔታ ላይ እንግዲህ ውይይት ተደርጎ ነበር። ይህ የባለድርሻ አካላት ውድድር ውይይት የተደረገው የኢትዮጵያ እግር ኳስ ፌዴሬሽንና የባህልና ስፖርት ሚኒስቴር በጋራ ባዘጋጁት ውድድር ላይ ነው። አጠቃላይ በጃፓን ቶኪዮ በቅርቡ በተካሄደው ሀያኛው የአትሌቲክስ ሻምፒዮና ዝግጅትና አፈጻጸም ላይ ነው እንግዲህ ውይይቱ የተከናወነው ማለት ነው። ኢትዮጵያ እንግዲህ ተመልካቾቻችን እንደምታስታውሱት ከኢትዮጵያ በሁለት ብር በሁለት ናስ በድምሩ አራት ሜዳሊያዎችን በማግኘት ከዓለም ሀያ ሁለተኛ ከአፍሪካ አራተኛ ደረጃ ይዛ ማጠናቀቋ የሚታወስ ነው። እንግዲህ አመርቂ የሚባል ውጤት አይደለም። እንዴት እሱን ማሻሻል ይቻላል? በቀጣይ አትሌቲክስ ሻምፒዮና ላይም እንደ አውሮፓያን አቋጠር በሁለት ሺህ ሀያ ስምንትም በሎስ አንጀለስ በሚከናወነው የኦሎምፒክ ጨዋታዎች ላይ በአትሌቲክሱ እንዴት የተሻለ ውጤት ማስመዝገብ ይቻላል በሚለው ጉዳይ ላይ ነው እንግዲህ ምክክሉ የተደረገው። የባህልና ስፖርት ሚኒስቴር የስፖርት ለማዘርፍ ሚኒስትር ዴታ አቶ መኪው መሐመድ በዚሁ ምክክል ላይ ባደረጉ ንግግር መንግስት የአትሌቲክስ ስፖርትን ለመደገፍ ቁርጠኛ እንደሆነ ገልጿል። ማለት ነው ፌዴሬሽኑ የኢትዮጵያ አትሌቲክስ ፌዴሬሽን በቀጣይ የተቋም ግንባታ ላይ ትኩረት አድርጎ እንዲሰራ ሚኒስትር ዴታው አቅጣጫ አስቀምጧል። ማለት ነው አሁንም የተጀመሩ ሪፎርሞች በአትሌቲክሱ አሰራርን የተለያዩ ነገሮች ላይ የተጀመሩ ማሻሻዎችን አጠናክሮ መቀጠል እንደሚገባና መንግስትም ለዚህ ድጋፉን እንደሚያደርግ አረጋግጧል። መንግስትም ድጋፉን እንደሚያደርግ አረጋግጧል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን ፌዴሬሽኑ ካሁን በኋላ አሰራርና መመሪያዎችን በተገቢ መልኩ በመተግበር ችግሮችን ለመቅረፍ ይሰራል ሲሉ ተናግረዋል ማለት ነው። አሁን ካለንበት ችግር በፍጥነት ካልወጣን አትሌቲክሱ አደጋ ላይ ነው ሲሉ ተናግረዋል። ፕሬዚዳንቱ ባለድርሻ አካላት በጋራ በቅንጅት ሊሰሩ እንደሚገባ አሳስቧል። በውይይቱ ላይ የተካፈሉ ባለሙያዎች እንግዲህ ሰፋፊ ጥያቄዎችን አንስተውል ነበረ። ባለሙያዎችም ማብራሪያ ሰጥተውበታል። ማለት በውይይቱ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባላት፣ የክልልና ከተማ አስተዳደር ስፖርት ቢሮ ኃላፊዎች፣ የክልል አትሌቲክስ ፌዴሬሽን ፕሬዚዳንቶች፣ አሰልጣኞች፣ የሙያ ማህበራትና አትሌቶችና ጥሪ የተደረገላቸው ባለድርሻ አካላት መገኘታቸውን የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰ መረጃ ያመለክታል። ሌላው ከአትሌቲክስ ፌዴሬሽን ጋር የምንመለከተው መረጃ እንግዲህ አዲሱን የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ናቸው እንግዲህ ዶክተር አሜሳ ከበደ ናቸው። ዶክተር አሜሳ ከበደ እንግዲህ በኢትዮጵያ ስፖርት አካዳሚ በተለያዩ ደረጃዎች ሲያገለግሉ የቆዩ ናቸው። የምርምር ከበላይ ምርምር ጥናቶችን በዓለም አቀፍ ጆርናሎች ከማሳተፍ ባለፈ የኢትዮጵያ ስፖርት ሪፎርም፣ የስፖርት ፖሊሲ፣ የስፖርት ህግ፣ የለውጥ ስትራቴጂክ ቅዶች ላይ በጥናት መነሻነት አዘጋጅቷል፣ ማለት ነው በተለያየ ሙያዊ ልምድ ያላቸው ዶክተር አመንሳ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ ዮሀንስ እንተክተው እንግዲህ አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን የጽሕፈት ቤት ኃላፊ መሆናቸውን እንግዲህ ፌዴሬሽኑ መረጃ እያመለከታል ማለት ነው። መልካም የስራ ጊዜ እንዲሆንላቸው እንመኛለን። አድማጭ ተመልካቾቻችን፣ ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ ባለ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማ ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ተላላቅ ሊጎች የተደረጉ ጨዋታዎችን ይሆናል። ቅድሚ የምናገኘ እንግሊዝ ፕሪሚሊግና እንግሊዝ ሊግ የሰባተኛ ሳምንት ጨዋታዎች እንግዲህ አርብ ቅዳሜና ተከናውኗል ማለት ነው። በዚህም የተለያዩ ውጤቶች ተመዝግበዋል። በተለይም በተለይም እንግዲህ በሊጉ የመሪነት ደረጃ ላይ ለውጥ ተከስቷል። ቅዳሜ የነበሩ ጨዋታዎችን ስንመለከት አርሰናል ዌስት ሃም ዩናይትድን ውለ ለዜሮ በሆነ ውጤት አሸንፏል ማለት ነው። በዚህ ጨዋታ ላይ ቡካዮ ሳካ ግብ ማስቆጠር ችሏል በአርሰናል ማሊያ ባደረገው ሁለት መቶኛ ጨዋታ ግብ ማስቆጠችኋል ማለት ነው። ቀሪውን ግብ ዴክላን ራይስ አስቆጥሯል። ዴክላን ራይስ እንግዲህ ቀድሞ የዌስት ሃም ዩናይትድ ተጫዋች ነበረ። ግቡን ካስቆጠረ በኋላ እንግዲህ ብዙ እምብዛም ደስታውን መግለጽ አልቻለም። የቀድሞ ክለቡ ላይ ግብ ካስቆጠረ በኋላ የቀዘቀዘ የደስታ አገላለጽ ነበረ ያሳየው ማለት ይህን ተከትሎ እንግዲህ አርሰናል በአስራ ስድስት ነጥብ ሊጉን መርቷል ማለት ነው። ማምሻውን የዛ ሁለት ቅዳሜ ልባ ያደረገው ሌላኛው ጨዋታ ቼልሲና ሊቨርፑል ባደረጉት የሳምንቱ ተጠባቂ በና ግብር ቼልሲ ሁለት ለአንድ አሸንፏል። ሞሴስ ካይሴዶ በጉሩም ሜታ በአስራ አራተኛው ደቂቃ አክሮ በመምታት ያስቆጠራት ግብ ቼልሲን መሪ አድርጋ ነበረ። ከአራት መስ ኮዲ ጋብኮ ከአሌክሳንደር ዛቅ በጉሩም ሜታ የተሻገረለት እንኳስ እንግዲህ ስልሳ ሶስተኛው ደቂቃ ላይ ከመረቡ ላይ በማሳረፍ ግቡን አስቆጥሯል። አድጓል ሊቨርፑል ጨዋታ አቻ ውጤት ተጠናቀቀ ሲባል ዘጠና ስምንተኛው ደቂቃ ላይ እንግዲህ ከፓልሜራስ በዝውውር መስኮቱ የፈረመው ስቴቫው ዊሊያን በዘጠና ስምንተኛው ደቂቃ ያስቆጠረ ግብ ቼልሲን የማታ ማታ ባለድል አድርጎታል። ማለት ቼልሲ ከሁለት ተከታታይ ሽንፈት በኋላ ወደ አሸናፊነት ተመልሷል። በአንጻሩ የሊጎ መሪ የነበረው ሊቨርፑል በተከታታይ ሁለተኛ ሽንፈት በማስተናገዱ ምክንያት በአስራ አምስት ነጥብ ደረጃ ሁለተኛ ዝቅ ብሏል ማለት ነው። ይህን ውጤት ተከትሎ አርሰናል ሊጉን ከዓለም አቀፍ የብሄራዊ ቡድን ጨዋታዎች በፊት እንግዲህ በአስራ ስድስት ነጥብ መምራት ጀምሯል። አዲሱ የሊጉ መሪ ሆኗል። ሊቨርፑል የሊጉን መሪነት አስረክቧል ማለት ነው። እንግዲህ ሊቨርፑል የሊጉ መሪ ሳይሆን እንግዲህ እንደዚህ ያጠናቀቅበት ጊዜ ለመጨረሻ ጊዜ እንደ አውሮፓያን አቆጣጠር ኦክቶበር ሁለት ሺ ሀያ አራት ነበር። እንግዲህ አሁን መሪነቱን አስረከቡ እንግዲህ የብሔራዊ ቡድን ጨዋታዎች ይከናወናሉ ማለት በተለይም ሊቨርፑል የተከላካይ ክፍል መስመሩ ላይ ችግር እንዳለበት ለመመልከት ተችሏል። የፊት መስመሩ ላይም እንግዲህ በተለይ መሀመድ ሳላ ራስ ወዳድነት ይታይበታል በሚል በተወሰኑ ሊቨርፑል ደጋፊዎችም እንዳጠቃላይ በእግር ኳስ ተንታኞችም ትችት እየተዘነዘረበት ይገኛል። መሀመድ ሳላን አብንስሮት ለምን ዝም ይሉታል? ለምን እሱን አስቀምጦ ሌሎቹን ተጫዋቾች አያሰልፉም? የሚል አስተያየታቸውን እየሰጡ ይገኛሉ። እንግዲህ ሊቨርፑል ተከታታይ ሽንፈት ማስተናገዱን ተከትሎ ለሳምንታት የያዘውን የሊጉ መሪነት ላርሰናል አስረክቧል ማለት ነው። እንግዲህ ከብሔራዊ ቡድን ጨዋታዎች በኋላ እንግሊዝ የስምንተኛ ሳምንት መርሀ ግብሮች የሚከናወኑና ሌሎች ጨዋታዎችን ስንመለከት ማንቸስተር ዩናይትድ ሰንደርላንድን ሁለት ለዜሮ አሸንፏል። ሜሰማውንትና ቤንጃሚን ሸሽኮ ግቦቹን አስቆጥሯል። ይህ እንግዲህ ውጤት ለማንችስተር ዩናይትድ አሰልጣኝ ሩበን አሞሪም እፎይታን የሰጠ ነው። በከፍተኛ ጫና ውስጥ ይገኙ ነበር። ቡድናቸው ተከታታይ ሽንፈት ማስተናገዱን ተከትሎ ጫና ውስጥ ገብተው ነበረ። እንግዲህ ወሳኝ ጨዋታውን ውጤት አስመዝግበዋል ማለት ነው። ሌሎች ጨዋታዎች ውጤቶች ስንመለከት ቶተንሃም ስፐርስ ሊድስ ዩናይትድን ሁለት ለዜሮ ማሸነፍ ችሏል። ማቲያስ ቴልና ማህመድ ኩዱስ ግቦችን አስቆጥረዋል። እነዚህ ሁለት ተጫዋቾች እንግዲህ በሊጉ የመጀመሪያ ግባቸውን ለቶተንሃም ስፐርስ ማስቆጠር ችለዋል ማለት ነው። ትላንት የተደረጉ ጨዋታዎችን ስንመለከት ማንቸስተር ሲቲ ወደ ጂቴ ኮሚኒቲ ስቴዲየም አግኝቶ ብሬንፎርድን አንድ ለዜሮ አሸንፏል። ኤርሊንግ አለን በዘጠነኛው ደቂቃ ያስቆጠራት ግብ ማንቸስተር ሲቲን ባለድ አድርጋለች ኤርሊንግ ሀላን በሊጉ በዘንድሮ ድራም ያስቆጠራቸውን የግብ ብዛት ወደ ዘጠኝ ከፍ አድርጓል ማለት ነው። ይሄ ውጤት ማንቸስተር ሲቲ ነጥቡ ወደ አስራ ሶስት ከፍ በማድረግ አምስተኛ ደረጃ ላይ እንዲቀመጥ አድርጎታል። ከሊጉ መሪ አርሰናል ጋር ያለው ነጥብ ልዩነት ሶስት ነው። ሁለተኛ ደረጃ ላይ ካለው ሊቨርፑል ያለው ነጥብ ልዩነት ሁለት ነው። እንግዲህ ማንቸስተር ሲቲ ወደ ዋንጫ ፉክክሩ የመመለስ እድል ያለው ይመስላል። በዚህ ጨዋታ ላይ እንግዲህ ሮድሪ በድጋሚ ጉዳት አስተናግዶ በኒኮ ጎንዛሌስ ተቀይሮ ወጥቷል። ጉዳቱ ለረጅም ጊዜ ከሜድ አሁንም በድጋሚ ሊያርቀው እንደሚችል እየተነገረ ይገኛል ማለት ነው። ማንችስተር ሲቲ ጥሩ ብቃት ላይ ቢሆንም እንግዲህ ወሳኝ የመሀል ክፍል ተጫዋቹና የሁለት ሺ አራት የባሎንዶር ሸላሚ ሮድሪ በድጋሚ መጎዳት የማንቸስተር ሲቲ ስኳር ላይ እንግዲህ የሚያሳድረው ተጽዕኖ ጉልህ ነው። ይህንንም በባለፈው ድር ዓመት ለመመልከት ተችሏል ማለት ነው። ማንቸስተር ሲቲ ድል ቢቀናውም የሮዲ መጎዳት ደግሞ ጥላ ያጠላበት ይመስላል። ለማንኛውም ማንቸስተር ሲቲ አስራ ሶስት ነጥብ ከፍ በማለግ ነጥቡን ሶስተኝ አምስተኛ ደረጃ ላይ ይገኛል ማለት ነው ቀጣይ መርሃ ግብሮች እንግዲህ ከብሔራዊ ቡድን ጨዋታ በኋላ ያከናውናል። ማንስተር ሲ ከባለፈው የውድድር ዓመት በፊት አራት ተከታታይ ዋንጫዎች ነሳው። ማንስተር ሲ ባለፈው የውድድር ዓመት ጥሩ የሚባል ብቃት አላሳየና በመጥፎ የውድድር ዓመቱም አራት ደረጃ ይዞ በማጠናቀቅ በሻምፒዮንስ ሊጉ መሳተፉ ይታወሳል። በአንጻ ላይ እነዚ በዘንድሮ የውድድር ዓመት መሻሻል እያሳየ ይገኛል። ጥሩ ብቃት ላይ ይገኛል። አሁንም የተከላካይ ክፍል መስመሩ ላይ እና ቡድኑ የማሸነፍ ስነ ልቦና ላይ ያሉ ክፍተቶች እንዳሉ ቢሆንም ከባለፈው ዓመት አንጻር ሲነጻጽር ሰማያዎቹ ጥሩ መሻሻል እያሳዩ ይገኛሉ። እንግዲህ ይሄ መሻሻል በቀጣይነት ይቀጥላል አይቀጥል የሚለውን ነገር በቀጣይ የእንግሊዝ በሊግ መርሃ ግብሮች ላይ የምንመለከት ይሆናል። ሌሎች ጨዋታዎችን ስንመለከት ወልቭስ ከብራይተን አንድ አቻ ተለያይቷል። ኒውካስት ዩናይትድ ከኖቲንግሃም ፎረስት ያደረጉት ጨዋታ በኒውካስትል ሁለት ለዜሮ አሸናፊነት ተጠናቋል። ኤቨርተን ክሪስታል ፓላስን ሁለት ለአንድ በሆነ ውጤት አሸንፏል። አስቶን ቪላ በርንሌይን በተመሳሳይ ለላን በሆነ ውጤት አሸንፏል። ይህን ውጤት ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል በ16 ነጥብ ይመራል። ሊቨርፑል በ አስራ አምስት ነጥብ ይከተላል። ቶተናሞስ በስ በ አስራ አራት ቦርንማውዝ በ አስራ አራት በተመሳሳይ ነጥብ በግብ ክፍያ ተበላልጠው ሶስተኛና አራተኛ ደረጃ ላይ ይገኛሉ። ማንቸስተር ሲቲ በ አስራ ሶስት ነጥብ አምስተኛ ደረጃ ላይ ይገኛል። ክሪስታል ፓላስ በ አስራ ሁለት ነጥብ ስድስተኛ ደረጃ ላይ ይገኛል። ቼልሲ በ አስራ አንድ ነጥብ ሰባተኛ፣ ኤቨርተን በተመሳሳይ አስራ አንድ ነጥብ በግብ ክፍያ ተበልጦ ስምንተኛ፣ እንደዚሁ ሰንደርላንድ ዘጠኝ ነጥብ አስራ አንድ ነጥብ ይዞ በግብ ክፍያ በኤቨርተን ተበልጦ ዘጠነኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ አስረኛ ደረጃ ላይ ይገኛል ከ አስራ አራተኛ እንግዲህ ወደ አስረኛ ደረጃ ከፍ ብሏል ማለት ነው። እንግዲህ እንግሊዝ ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብር ከዓለም አቀፍ የብሔራዊ ቡድኖች ጨዋታዎች በኋላ ከሁለት ሳምንት በኋላ የሚደረግ ይሆናል። በተለይ የእንግሊዝ ፕሪሚየር ሊግ ወደ ውድድር ሲመለስ ሊቨርፑልና ማንችስተር ዩናይትድ በስምንተኛ ሳምንት የሚያደርጉት የደርቢ ጨዋታ እንደዚሁ በጣም የሚጠበቅ ይሆናል ማለት ነው። እሱንም በቀጣይ ፕሮግራሞቻችን ለመስፋት እንመለከተዋለን። ሌላው የምንመለከተው የ ስፔን ላሊጋ ይኖራል። የስፔን ላሊጋ ስምንተኛ ሳምንት መርሀ ግብሮች ተከናውነዋል። በጣም ያልተጠበቀ ውጤት ተመዝግቧል። በዚህ ሳምንት የወቅቱ የስፔን ላሊጋ አሸናፊ ባርሴሎና በራሞን ሳንቼስ ቢዣን ባደረገው ጨዋታ ባልተጠበቀ ሁኔታ አራት ለአንድ የሆነ የሽንፈት አስተናግዷል ማለት ነው። አሌክሲስ ሳንቼዝ የቀድሞ ባርሴሎና ተጫዋች በፍጹም ቅጣት ምት ሮሜሮ፣ ካርሞናና አዳምስ በጨዋታ ግቦቹን አስቆጥሯል ማርከስ ራሽፎርድ ብቸኛዋን ጎል አስቆጥሯል። ማለ ሮበርት ሌዋንዶስኪ ሲቢያ መብራት ከመጀመሩ በፊት የሳት የፍጹም ቅጣት ምት ባርሴሎናን ዋጋ አስከፍሎታል። ማለ ባርሴሎና በስፔን ላሊጋ በዚህን ያህል መጠን የግብ ልዩነት ሲሸነፍ ከአስር ዓመት በኋላ ለመጀመሪያ ጊዜ ነው። ይሄ ምን ያህል አስደንጋጭ ሽንፈት እንደሆነ ለመመልከት የሚያስችል ይህም እንግዲህ መሪነቱን እንዲያጣ አድርጎታል። እንግሊዝ ለሊቨርፑል መሪነቱ እንዳጣው ባርሴሎና እንደዚህ በሳምንት መሪነቱን አጥቷል ማለት ነው። አስቀድሞ ቅዳሜ እለት ጨዋታውን ያደረገው ሪያል ማድሪድ በሜዳው ቪያሪያልን ሶስት ለአንድ አሸንፏል። ቪኒሽስ ጁኒየር በጨዋታና ፍጹም ቅጣት ምት ሁለት ግቦችን ሲያስቆጥር ኪሊያን መባፔ ቀዷን ግብ አስቆጥሯል። ጆርጂያዊ አጥቂ ሚካውታዜ ለቪያሪያል ብቸኛውን ጎል ከመረብ ላይ አሳርፏል። ማለት ቪኒሸስ እንግዲህ ከጃቢ አሎንሶ ጋር ጥሩ ግንኙነት የለውም። እንግዲህ በካርሎ አንቸሎቲ ሲያገኝ የነበረውን ልዩ እንክብካቤ ከአሎንሶ አላገኘም። በመቀያሪ ወንበር ላይ በረጅም ጊዜ መቀመጡ እንግዲህ ተጫዋች ከአሰልጣኙ ያለው ጥሩ ያልሆነ ግንኙነት የሚያሳይ ነው ሲባል ነበር። እንግዲህ በቅዳሜው ጨዋታ ያንን ነገር አልተመለከትም። እንግዲህ ቪኒሸስ ቋሚ አሰላለፍ ውስጥ ገብቶ ቡድኑ እንዲያሸንፍ ትልቅ አስተዋጽኦ አድርጓል። ኪላምባፔም ወሳኝ ግብ እንደዚሁም ማስቆጠር ችሏል ማለት ነው። ኪላምባፔ እንግዲህ ባሳለፍነው ሳምንት በካይራት አልማቲ ላይ በሻምፒየንስ ሊጉ ሃትሪክ ሰርቶ ነበር። አሁንም አንድ ግብ አስቆጥሯል። በድንቅ ግስጋሴ ላይ ይገኛል። እንግዲህ ከወዲሁ የሚቀጥለው ዓመት ሁለት ሺ ሃያ ስድስት ባለንዶር አሸናፊ ሊሆን ይችላል የሚል አስቀድሞ የቅድሚያ ግምትም እያገኘ ይገኛል። ጊዜው ገና ቢሆን እንግዲህ ኪላምባፔ በጥሩ ብቃት ላይ ይገኛል። ሌላ ውጤቶችን ስንመለከት ዲፖርቲቭ አላቤስ ኬልቼ ባደረጉ ጨዋታ አላቤስ ሶስት ለአንድ አሸንፏል። ስፓኞል ከሪያል ቤቲስ ባደረጉ ጨዋታ ሪያል ቤቲስ ሁለት ለአንድ አሸንፏል። ሪያል ሶሲዳድን ራዮ ቫዬካኖ ባደረጉ ጨዋታ ራዮ ቫዬካኖ ከሜዳ ውጭ ሪያል ሶሲዳድን አንድ ለዜሮ በሆነ ውጤት አሸንፏል ማለት ነው። ውጤቱን ተከትሎ ያለው የደረጃ ሰንጠረዥ ስንመለከት ሪያል ማድሪድ ባህል ነጥብ ይመራል ባርሴሎና በ19 ነጥብ ይከተላል ቢያሪያል፣ በ16 ነጥብ 3ተኛ አትሌቲኮ ማድሪድ፣ በ15 ነጥብ አራተኛ ሪያል ቤቲስ፣ በ15 ነጥብ በተመሳሳይ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ይገኛል። ባርሴሎና ላይ አስደንቃኝ ሽንፈት ያስከተለው ሴቪያ በ13 ነጥብ 6ኛ ደረጃ ላይ ይገኛል ማለት ነው። የስፔን ላሊጋ ሙዲሁ ከብሔራዊ ውድ ጨዋታዎች በኋላ በ9ጠኛ ሳምንት መርሃ ግብር ከሁለት ሳምንት በኋላ ይመለሳል። ሌላው የምንመለከተው የጣሊያን ሴሪያ መራ ግብር ነው። የጣሊያን ሴሪያ መራ ግብር እንደዚህ ተከናውኗል። የሳምንቱ ተጠባቂ ጨዋታ የነበረው ጁቬንቱስና ኤሲ ሚላን ያደረጉት ጨዋታ ነው። በዚህ ጨዋታ ኤሲ ሚላን እና ጁቬንቱስ ያለምንም ግብ አቻ ተለያይተዋል። በዚህ ጨዋታ ላይ ከእረፍት መልስ የፍጹም ቅጣት የምታገኘው አሜሪካዊ አጥቂ ክርስቲያን ፖሊሲች ሲሚላን አሸናፊ ላይ ሊያደርግ የሚችለውን እድል አምኩናት ፍጹም ቅጣት ምት በመሳት ይህን ውጤት ተከትሎ እንግዲህ ሲሚላን ደረጃውን ማሻሻል እድሉን ሳይጠቀምበት ቀርቷል ማለት ነው ሌላኛው አምናው የሊጉ አሸናፊ ናፖሊ ከጄኖዋ ጋር ባደረጉት ጨዋታ ናፖሊ ሁለት ለአንድ በሆነ ውጤት አሸንፏል አንጉሳና ከማንችስተር ዩናይትድ በውሰት ውል ያመራ ወደ ናፖሊ ራስመስ ኦጅሉንድ ግቦችን አስቆጥሯል በተለይም ራስመስ ኦጅሉንድ በሰባ አምስተኛው ደቂቃ ያስቆጠረው ግብ ቡድኑን አሸናፊ አድርጋች ራስመስ ሆይሉንድ እንግዲህ ናፖሊን ከተቀላቀለ በኋላ በውሰት ጥሩ ጊዜ እያሳለፈ ይገኛል ማለት ነው። ይህ ተጫዋች በሳምንቱ መጨረሻም ግብ ማስቆጠር ችሏል ማለት ነው። ሌሎች ውጤቶችን ስንመለከት ዩኒዜ ከካግላያሪ ያደረጉት ጨዋታ አንዳቻ ተጠናቋል። ቦሎኛ ፒሳናራ ለዜሮ አሸንፏል። ፊዮረንቲናና ሮማ ባደረጉት ጨዋታ ሮማ ሁለት ለአንድ በሆነ ውጤት አሸንፏል ማለት ነው። ላዚዮ ከቶሪኖ ያደረጉት ጨዋታ ሶስታቻ በሆነ ውጤት ተጠናቋል። ሊቼ ፓልማን ከሜዳ ውጭ አንድ ለዜሮ አሸንፋል። ኢንተር ሚላን ክሪሞኔንሴን አራት ለአንድ አሸንፋል። አትላንታና ኮማ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ማለት ነው። ውጤት ተከትሎ ያለውን የደረጃ ሰንጠረዥ ግን ናፖሊ ሊጉን እየመራ ይገኛል ማለት ነው በአስራ ስድስት ነጥብ፣ ሮማ በአስራ አምስት ነጥብ ይከተላል ማለት ነው። ሮማ በዘንድሮ ድራምት ጥሩ ግስጋሴ እያደረገ የሚገኝ ቡድን ነው። ወሳኝ ሶስት ነጥብ ባሳለ ሳምንት በማሸነፍ እንግዲህ ፊዮሬንቲናን በማሸነፍ አግኝቷል። ሮማ ዘንድሮ ዋንጫ ተፎካካሪ ይሆናል አሁንም ቢሆን የምንመለከት ይሆናል። ሮማ ባለፉት ጥቂት ዓመታት እንግዲህ በውጤት ማጣት ቀውስ ውስጥ ይገኝ የነበረ ቡድን ነው። እንዲህ ገናናነቱን ለማስመለስ እንግዲህ የተጫወተ ይገኛል። በዘንድሮ ውድድር ዓመት ይሳካለታል አይሳካለትም የሚለውን ነገር የምንመለከት ይሆናል። ሌላ የምንመለከተው የጀርመን ቡንድስሊጋ የጀርመን ቡንድስሊጋ መርህ ግብርም እንደዚሁ ተከናው ኖ ነበረ ባሳለፍ ነው ሳም መጨረሻ የስድስተኛ ሳምንት ጨዋታዎች እነዚህ ተከናውኗል። ባየር ሙኒክ ከሜዳዎች ከንትራክ ፍራንክፈርት ጋር ባደረገው ጨዋታ ሶስት ለዜሮ ውጤት አሸንፏል። ሉዊስ ዲያዝ ሁለት ግቦችን ሲያስቆጥር ሀሪኬን ቀሪዋን ክፍለ ባየር ሙኒክ ከመረብ ላይ አሳርፏል ማለት ነው። ቦርሲያ ዶርትሙንድ ና አሪቢ ላይፕዚግ ባደረጉት ወሳኝ ጨዋታ አንድ አቻ በሆነ ውጤት ተለያይቷል። ኩቶ ለቦርሲያ ዶርትሙንድ ቦምባርድ ትሪንገር ላሪቢላብዚግ ብቻኛውን ግብ ከመረብ ላይ አሳርፏል ማለት ነው። ሌሎች ጨዋታዎችን ስንመለከት ስቱትጋርት ኤፒሳይደን አይምን አለ ዜሮ አሸንፏል። ሀምበርግ ሜንዝን አላለ ዜሮ አሸንፏል። ቦሩሲያ ሞንቼ ግላድባ ፍራይቦርግን ጋር ያደረጉት ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል ማለት ነው። ቦሩሲያ ዶርትሙንድ አንዳቻ ወጥቷል። ወርደር ብሬመን ከሴንት ፓውሊ ጋር ባደረጉ ጨዋታ ወርደር ብሬመን አንድ ለዜሮ አሸንፏል። ባየር ሌቨርኩሰን ዩኒየን በርሊንን ሁለት ለዜሮ አሸንፏል። ኦግስት በርግ ቮልፍስ በርግን ሶስት ለአንድ በሆነ ውጤት አሸንፏል ማለ ይህን ውጤት ተከትሎ ያለውን የደረጃ ስንጠረዥ ስንመለከት ባየር ሙኒክ አስራ ስምንት ነጥብ ይዟል። ቦሩሲያ ዶርትሙንድ በ በአስራ አራት ነጥብ ሁለተኛ አሁን አልማቶ ቦርሲያ ዶርትሞን ነጥብ ማጣቱን ተከትሎ በባየር ሙኒክና በቦርሲያ ዶርትሞን መካከል ያለው የነጥብ ልዩነት ወደ አራት ከፍ ብሏል ማለት ነው። አር ቤ ላይፕዚግ በ አስራ ሶስት ነጥብ ሶስተኛ ደረጃ ላይ ይገኛል። ስቱትጋርት በ አስራ ሁለት ነጥብ አራተኛ ደረጃ ይገኛል። ባየር ሌቨርኩሰን በአስራ ነጥብ አምስተኛ፣ ኮሎኝ በ አስር ነጥብ ስድስተኛ ደረጃ ላይ ይገኛሉ። ኢንትራክት ፍራንክፈርት ዘጠነኛ በ ዘጠኝ ነጥብ ሰባተኛ ደረጃ ይዟል። ፍራይቡርግ በ ስምንት ነጥብ ስምንተኛ ደረጃ ይዟል። በተመሳሳይ ሀምበርግ ስምንት ነጥብ ይዞ በፍራይቡርግ በግብ ክፍያ ተመልጦ ዘጠነኛ ደረጃ ላይ ይገኛል ማለት ነው። ባየር ሙኒክ እንግዲህ በአውሮፓ ሊጎች በጣም ስኬታማ ጉዞ እያሳለፈ የሚገኝ ነው። በሊጉ ያደረጋቸው በሊጉ ጨምሮ በጠቃላይ በሁሉም ውድድሮች ያደረጋቸውን አስር ጨዋታዎች በማሸነፍ በአውሮፓ ሊጎች አስር የመክፈቻ ተካታይ ጨዋታዎችን ያሸነፈ የመጀመሪያው ቡድን ሆኗል ማለት ነው። እንግዲህ ባሳለፍነው ሳምንት በቡንደስ ሊጋ ድሉን ካስመዘገበ በኋላ ባየር ሙኒክ በጥሩ እንቅስቃሴ ላይ ይገኛል። ያው የጀርመን ቡንደስ ሊጋ የሚተችበት አንዱና ዋነኛ ጉዳይ ባየር ሙኒክ ብቸኝነት የበላይነት ያለብ ነው። ሌሎቹ እንግዲህ ደካማ ፉክክር እንደሚያደርጉ ነው እየተገለጸ የሚገኝ ይህንንም እንግዲህ እየተመለከትን እንገኛለን። ባየር ሙኒክ ጥሩ እንቅስቃሴ ያደረገ እያደረገኛል። በአንጻሩ ሌሎቹ ቡኖች እንግዲህ በየሳምንቱ ለባየር ሙኒክ እጅ እየሰጡ ነው ማለት ይቻላል። እንግዲህ ለጀርመን ቡንደስ ሊጋ ጥሩ የሚባል ጊዜ አይደለም። ቦርሲያ ዶርትሙን ተፎካካሪ በነበረባቸው አመታት ላይ ተመጣጣኝ ፉክክር ይታይ ነበር። ቦርሲያ ዶርትሙን በቅርብ አመታት ጥሩ ብቃት እያሳየ አይገኝም። አሁን ባየር ሙኒክ በድጋሚ በላይነቱን ወስዷል። እንግዲህ ይሄ ፉክክር፣ የዋንጫ ፉክክር ዳግም ዘንድሮ ይመለሳል አይመለስ የሚለውን እንግዲህ የምንመለከት ይሆናል። ሌላ በስተ መጨረሻ የምንመለከተው የፈረንሳይ ሊጋን ይሆናል። የፈረንሳይ ሊጓን ጨዋታዎች እንደዚሁ ተከናውሉ ማለት ነው የሰባተኛ ሳምንት ጨዋታዎች የሳምንቱ ተጠባቂ ጨዋታ የነበረው ሊልና ፒስጂ ያደረጉት ጨዋታ ነበር። የጨዋታ አንዳቻ በሆነ ውጤት ተጠናቋል። ኖ ኖሜንዴዝ በስልሳ ስድስተኛው ደቂቃ ባስቆጠረው ግብ ፒስጂ ማምራት ቢችልም እንግዲህ ኢታን ምባፔ የኪልያን ምባፔ ታናሽ ወንድም ባስቆጠረው ግብ ሊል ወሳኝ አንድ ነጥብ አግኝቷል። ማለት በዚህ ጨዋታ ላይ የኢታን ምባፔ ታላቅ ወንድም ኪልያን ምባፔ በሊል በመገኘት ወንድሙን እንቅስቃሴ ተመልክተዋል ማለት ነው። ግብ ካስቆጠረ በኋላም ደስታውን ሲገልጽ ነበር። ይህ ተጫዋች እንግዲህ የፔጂ ተጫዋች ነበር። ኪሊያን ምባፔ እንግዲህ እንግዳ የሆነ ነገር ወይም ደግሞ ያልተጠበቀ ነገር ነው ማለት ይቻላል። ቀድሞ ረጅም ጊዜ የተጫወተበትን ፔጂን ቀድሞ ክለቡ ግብ ሲቆጠርበት ደስታውን ገልጻል። ያው ግን በወንድሙ ግቡ ማስቆጠሩ ደግሞ ከፍተኛ የደስታ ስሜት እንዲሰማ አድርጓል ማለት ነው። እንግዲህ ፒኤስጂ በወድር አመቱ ለሁለተኛ ጊዜ ነጥብ ጥሏል በማርሴ በማርሴይ ከሁለት ሳም በፊት አንድ ለዜሮ ሽንፈት ማስተናገዱ የሚታወስ ነው ማለት ነው። ሌላኛው ጨዋታ ማርሴይና ሜት ያደረጉት ጨዋታ ነበረ። በዚህ ጨዋታ ማርሴይ ሶስት ለዜሮ አሸንፏል። ፓክሳው፣ ኦራይሊና ጉሪ ግቦቹን ከመረብ ላይ አሳርፏል ማለት ሌሎችን ጨዋታዎች ስንመለከት ብረስት ከኖንት ያደረጉ ጨዋታ ለምንም ግባቸው ውጤት ተጠናቋል። ሌንስ ኦግዚየርን ከሜዳ ውጭ ሁለት ለአንድ በሆነ ውጤት አሸንፏል ማለት ነው። ሊዮን ከቱሉዝ ያደረጉ ጨዋታ በቱሉዝ ሁለት ለአንድ አሸናፊነት ተጠናቋል። ለሃብሬ ከሬንስ ሁለት አቻ ሲለያዩ፣ ሞናኮ ና ኒስ ያደረጉ ጨዋታ ሁለት አቻ በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ከኒስ አንድ ተጫዋች በቀይ ካርድ ከሜዳ ተሰናብቷል። ስትራስቡርግ አንጀርስ ና አምስት ለዜሮ በሆነ ውጤት አሸንፏል ይህ እንግዲህ በሳምንቱ መጨረሻ ቀናት በፈረንሳይ ሊግ የሰባት ያን ሳምንት ጨዋታዎች ከፍተኛ ግብ የተቆጠረበት ጨዋታ ሆኖ አልፏል ማለት ይህን ውጤት ተካትሎ ያለውን የደረጃ ሰንጠረዥ ስንመለከት ፒኤስጂ እንግዲህ በአስራ ስድስት ነጥብ ሊጉን እየመራ ይገኛል ማርሴይ በአስራ አምስት ነጥብ ይከተላል ስትራስቡርግ በተመሳሳይ አስራ አምስት ሊዮን በአስራ አምስት በግብ ክፍያ ተበላልጠው ከሁለተኛ እስከ አራተኛ ያለውን ደረጃ ይዟል ነጥብ በተከታታይ እየጣለ የሚገኘው ሞናኮ በ13 ነጥብ አምስተኛ ደረጃ ላይ ይገኛል። ሌንስ በ13 ነጥብ ስድስተኛ ደረጃ ላይ ይገኛል። ሊል በ17 ሰባተኛ ደረጃ ላይ ይገኛል ማለት ነው። እንግዲህ በአውሮፓ ሊጎች በሳምንቱ መጨረሻ ቀናት የተደረጉ ጨዋታዎች ይሄን ይመስላሉ ማለት ነው። በሌሎች መረጃዎች እንግዲህ እንመለሳለን። በቀጣይ ሳምንት በተለይ በብሔራዊ ቡድኑ የሚያደርጋቸው ጨዋታዎች የብሔራዊ ቡድን ጨዋታዎች ላይ አጠቃላይ ሰፊ መረጃዎች ይዘንላችሁ ምንቀርብ ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር ሰንብቱ።